ሰላም ሁዴ ቻናል ተከታዮች ዛሬ ደግሞ በአዲስ ቪዲ ወደ እናንተ መጥቻለሁ። ባለፈው ስለ ዴስ ሁለት ስልሳን ስትሞሉ ማለት ስለ ስፖንሰር አውርተናል። ዛሬ ደግሞ ዴስ ሁለት ስልሳን ከሞላችሁ በኋላ ማድረግ ያለባችሁ ነገሮችን አምስት ነጥቦችን ሰጠ እነግራችኋለሁ። በመጀመሪያ ደረጃ ዴስ ሁለት ስልሳን ስትሞሉ ከመጀመሪያው ዲቪ ከሞላችሁት ጋር ሙሉ መረጃ ያላችሁ ሰዎች ዶክመንት ያላችሁ ሰዎች ማለት ለምሳሌ ዲግሪ ያላችሁ የስራ ልምድ ያላችሁ፣ ዲግሪም የሌለው ዲፕሎማ ኖሮት የስራ ልምድ ዲቪ ስትሞሉ ማሟላት ያለባችሁ ነገሮች ያላችሁ ሰዎች በጠቅላላ ዲቪ እንደሚመጣላችሁ፣ ደሱ ኦኬ እንደሚመጣላችሁ ና እንደምትሄዱ እርግጠኛ መሆን አለባችሁ። በመጀመሪያ ደረጃ ማንኛውም ሰው እነዚህን ሙሉ መረጃዎች አሟላ ከመሄድ አይቀርም እና ኔክስት ምንድነው ማድረግ ያለባችሁ ዶክመንት ማዘጋጀት አለባችሁ። ዶክመንት እንዴት ነው የሚዘጋጀው? የሚለውን በሰፊው በደንብ አሬንጅመንቱ ምናምን እነግራችኋለሁ። ከዚያ በፊት ግን የዘጠነኛ ክፍል የአስረኛ ክፍል ማትሪክ ውጤትና ትራንስ ክብርት ያስፈልጋችኋል። ትራንስ ክብርቱን ደግሞ ማለት ነው መጀመሪያ ክልል ማለት አዲስ አበባ ላላችሁ ሳይሆን ክልል ላይ ላላችሁ ክልል እዛ ወረዳ ታስደርጉና ከዛ ፌዴራል ለምሳሌ ኦሮሚያ ከሆነ እዛ ያላችሁበት ቦታ ትምህርት ቢሮ ታስመታላችሁ። ከዛ በኋላ ደብዳቤ ተጽፎ ደግሞ አዲስ አበባ እንትን ሰፈሩ ሊጠፋኝ ነው እና እዛ ሄዳችሁ ደግሞ ማለት ታስመታላችሁ። ሀምሳ ብር ነው ሰምቲንግ ከፍላችሁ ማለት ትራንስክሪፕታችሁም ማለት ነው። ያ ካልተደረገ ኤምባሲ አይቀበሏችሁም። ከዛ በኋላ ነው ወደ ውጭ ጉዳይ የምትሄዱት ማለት። ኦኬው ከመጣላችሁ በኋላ እነዚህ ሁሉ በተለይ እስከ አስር ሺ ቤት ያላችሁ ሰዎች፣ ኦኬው ከመጣላችሁ በኋላ እነዚህ ሁሉ ነገሮች እያደረጋችሁ ራሳችሁ ላይ ስትረስ ከምጨምሩ እነዚህ ነገሮች አስተካክሉ። በተለይ እስከ አስር ሺ ቤት ያላችሁ እስከ አስር ሺ እስከ አስራ አምስት ሺ ያላችሁ ሰዎች በቃ እግዛት ብሌ ትሄዳላችሁ፣ ይመጣል እና እነዚህ ነገሮች ማዘጋጀት አለባችሁ። ከዛ በኋላ ግን ቢያንስ ይሄ ፕሮሰስ እስኪሆን አንድ አመት ስምንት ወር ስድስት ወር ሊፈጅ ስለሚችል መጀመሪያ ከዶክመንታችሁ ቀጥሎ፣ ስለ ዶክመንት ኔክስት ቪዲዮ ላይ እንዴት አሬንጅ እንደምታደርጉ በደንብ ከነ ቦታዎቹ አመጣላችኋለሁ። አሁን ግን መንጃ ፍቃድ መለማመድ አለባችሁ። አይ ነው፣ ገና ነው ጊዜው፣ ግን መንጃ ፍቃድ ማውጣት አይደለም። ብታወጡም የትኛውም ነገር ቢኖራችሁ፣ ለምሳሌ ለኢንቪቴሽን የመጣችሁ ሰዎች ብትሆኑ ያላቸው የመንጃ ፍቃድ እዚህ ተቀይሮ ለስድስት ወር ምናምን እስክትሄዱ ይሰራል። እናንተ ግን ለነዋሪነት የመጣችሁ ናችሁ። ለነዋሪነት የመጣ ሰው አገሩ መንጃ ፍቃድ ቢኖረው ምንም ጥቅም የለውም። ምናልባት እዚህ መታችሁ ስትለማመዱ ምናምን ይጠቅማችሁ ይሆናል ማለት እንጂ መንጃ ፍቃድ